ሆ፣ መገፋቴን ተመልከች። ለመናይንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ዮዲት ምዕራፍ አንድ ንጉሥ አርፋክስድ የባጥናን ዙሪያ እንደቀጸረ። በታላቋ ከተማ በነነዋይ ለአሶር በነገሰ በናቡከደጸር በአሥራ ሁለተኛ ዓመት ሜዶን ባጥናን ይገዛ የነበረው ንጉሥ አርፋክስድ የባጥናን ዙሪያ በለዘበ ድንጋይ ሰራ። በከተማውም ወርድ በኩል የመሰረቷ ስፋት ሰላሳ ክንድ ነው። በከተማዋ ፊት ለፊትም ያለው ስፋቷ ስድሳ ክንድ እርዝመት ነው። የግንቡን ቁመት ሰባ ክንድ አድርጎ ሰራው። ማዕዘኑንም አምሳ ክንድ ነው። በየበሩ መቶ መቶ ክንድ እያለፈ የጎበኙ ቤቱንም አቆመ። መሰረቱም ከማዕዘኑ እስከ ማዕዘን ድረስ ስድሳ ክንድ ነበር። ጽኑአን ሃያላን የጥበቃ ሰራዊትም የሚገቡባቸው የሚከፈቱ የበሮቻቸው ድጃፍ ቁመታቸው ሰባ ክንድ ስፋታቸውን አርባ ክንድ አድርጎ ሰራ። በዚያም ወራት ናቡከደጸር ንጉሥ አርፋክስድ በሰፊ ሜዳ ተዋጋው። ያም ሜዳ በራጎ አውራጃ ያለ ነው። በአምባ የሚኖሩ ሰዎች ሁሉ ወጥተው ተቀበሉት። በኤፍራጥስና በጤግሮስ በሂድ በሂልስ ኢንም በኤሊሚያንም ንጉሥ በአርኮስ ግዛት አውራጃ ያሉ ሁሉ የካሉድን ልጆች ይወጓቸው ዘንድ እጅግ ብዙ የሆኑ አህዛብም ተሰበሰቡ። የፋርስ ንጉሥ ናቡከደጸርም በፋርስ አውራጃ የሚኖሩ ሁሉ፣ በቄልቅያ በደማስቆና በሊባኖስ ምዕራብ ወደሚኖሩ ሁሉ፣ በወንዝ ዳር ወደሚኖሩ ሰዎች ሁሉ ላከ በቀርሜሎስ እና በገለአድም በገሊላ ሰፊ በሆነ በአስቴርን ምድር በዳ ለሚኖሩ አዛብ ያና በአውራጃዋ ለሚኖሩ ሰዎች ሁሉ በዮርዳኖስ ማዶ እስከ ኢየሩሳሌም፣ እስከ ጲላጢን፣ እስከ ኬሎስ እና እስከ ቃዲስ እስከ ግብፅ ወንዝም ጣፋነስ እና ራሚስ እስከ ጌሳያ ምድር ሁሉ በጣምኒዎስ በሚኒያፎስም በላይ እስኪደርስ በግብጽ በግብፅ ለሚኖሩ ሁሉ እስከ ኢትዮጵያ ድንበር ድረስ ሁሉ ለካ በምድር የሚኖሩ ሁሉ የፋርስ ንጉፀር ትእዛዝንም እምቢያሉ። ከእነርሱ ጋር ወደ ጦር አልሄድም አልፈሩትምና፣ በፊታቸውም እንደ አንድ ሰው ሆኗልና። መልእክተኞችም ባዷቸውን በውርደት ከፊታቸው ተመለሱ። ናቡከደንዛር በዛች ምድር ላይ ፈጽሞ ተቆጣ። የቄልቅያንም የደማስቄንስ የሶሪያንም አውራጃ ሁሉ ይበቀልና በሞዓብ ምድር የሚኖሩትን ሁሉ የአሞንንም ልጆች ይሁዳንም ሁሉ በግብጽ የሚኖሩትንም ከሁለቱ ባህሮች ድረስ ተበቅሎ በሰይፍ ያጠፋቸው ዘንድ በዙፋኑና በመንግስቱ ማለ ንጉሥ አርፋክስድ ድል እንደሆነ ከሰራዊቱ ሁሉ ጋር ንጉሥ አርፋክስድን በነገሰ በአስራ ሰባተኛው ዓመት ተዋጋው። ድል ነስቶም የአርፋክስድን ሰራዊቱን ሁሉ፣ ፈረሶችና ሰረገላዎች ሁሉ ወሰደ። ሀገራቸውንም ሁሉ ያዘ። እስከ ባጥናንም ድረስ ሂዶ አምባቸውን ያዘ። ሀገሩንም ሁሉ በረበረ፣ አጠፏትም። አርፋክስድንም በራገው አውራጃ ይዞ በጦር ወጋው ፈጽሞ አጠፋው፣ እርሱም ተመለሰ ከእርሱ ጋር ያሉ እጅግ አርበኞች የሆኑ ብዙ ሰዎች ሁሉ ተመለሱ። በዚያም ሲያስብና ሲመክር መቶ ሀያ ቀን ተቀመጠ። መጽሐፈ ዮዲት ምዕራፍ ሁለት በምዕራብ በኩል የሚገኙ ሕዝቦች የተደረገ ጦርነት በአስራ ስምንተኛው ዓመት በጨረቃ አቆጣጠር በመጀመሪያ ወር በሰባተኛ ቀን እንደተናገረው ሀገሩን ሁሉ ይበቀል ዘንድ በአሰር ንጉስ በናቡከደንጸር ቤተ መንግሥት ምክር ተመከረ። ሽሞቶችና አለቆችን ሁሉ ጠርቶ ከነርሱ ጋር የምክሩን ሚስጥር ተናገረ። በሀገሩ ሁሉ ክፉ ነገርን ተናገረ በአንድ ቤቱ የተናገረውን ትእዛዝ ያልተቀበሉት ሰዎች ሁሉ ያጠፋቸው ዘንድ ምክር ጨረሱ። ከዚያም በኋላ ምክሩን በጨረሱ ጊዜ የአሦር ንጉስ ናቡከደጸር ከእርሱ በታች ያለ ቢትወደድ ሆሎ ፎርሲንስ ጠርቶ እንዲህ አለው። የአገሩ ሁሉ ጌታ ገናናው ንጉስ እንዲህ ይላል መቶ ሃያ ሺህ በኃይለኛ የታመኑ እግረኞች ሰዎችን መቶ ሀያ ሺህ ፈረሰኞችንም ከፈረሶቻቸው ጋር ካንተ ጋ ይዘህ እነሆ በፊቴ ትወጣለህ። በአንደበቴ ለተናገረውት ነገር መታዘዝ እምቢ ብለዋልና በምዕራብ በኩል ወዳለችው ሀገርም ትወጣለህ። በእነርሱ ተቆጥቼ እወጣለውና ምድርንም በሰራዊት እግር እሸፍናታለሁ፣ ገንዘባቸውንም እዘርፋቸዋለሁ እበረብራቸውም አለሁና ውሃንና ሀገሩን ያዘጋጅልኝ ዘንድ ለእነርሱ አዋጅ ትነግራለህ። ቁስለኞቻቸውንም በሸለቆና በፈሳሹ ይመላሉ። ወንዙ ሬሳቸውን ተሞልቶ ይፈሳል። ምርኮኞቹ እስከ ምድር ዳርቻ ድረስ እንበትናዋለን። አንተ ግን ቀድመህ አውራጃዎቹን ሁሉ ያዝልኝ። ራሳቸውን ወደ አንተ ቢመልሱ በእነርሱ እስከምፈርድበት ቀን ለእኔ ትጠብቃቸዋለህ። አመፀኞችን ታጠፋቸው ዘንድ በሄደህበት ሁሉ ትዘርፋቸው ዘንድ ዓይንህን አትራራላቸው። እኔ ሕያው ነኝና እንደተናገርኩትም ይህንን በእጅ አድርግ ዘንድ መንግሥቴ ጽኑ ነውና እንዳዘዘውህ አድርግ እንጂ፣ አንተም ከእኔ ከጌታ ቃል አንዲት ስንኳ የምትተው አይኖር። ይህንንም ፈጥነህ አድርግ። የሆሎ ፎሬኒስ ዘመቻ ሆሎ ፎሬኒስም ከጌታው ፊት ወጥቶ ኃያላን አዛዥና የአስራ የአስር ሰራዊት አለቆችን ሁሉ ጠራቸው። ጌታውም እንዳዘዘው መቶ ሀያ ሺህ የተመረጡ እግረኞች አርበኞችንና አስራ ሁለት ሺህ ፈረሰኞች ቀስተኞችን ቆጠረ። ፈጽመውም የወጉ ዘንድ አዘዛቸው። ስንቃቸውንም የሚጭኑባቸው እጅግ ብዙ የሆኑ ግመሎችና አህዮችን በቅሎችንም፣ ምግብ ሊሆኗቸው ቁጥር የሌላቸው በሬዎችንና በጎችን ፍየሎችንም ወሰደ። ለብዙ ሰዎችና ለሰራዊት ሁሉ ከንጉሥ ቤት እጅግ ብዙ የሆነ ብርና ወርቅን ስንቅ አድርጎ ሰጣቸው። እነርሱም ከሰራዊቱ ሁሉ ጋር ወጣ። በፈረሶችና በሰረገላዎችም፣ በተመረጡ አርበኞችም በምዕራብ አንጻር ያለ ምድርን ሁሉ ይሸፍን ዘንድ ከንጉሥ አስቀድሞ ዘመተ። ከእነርሱም ጋር አንድ የሆነ ብዛታቸውም እንደ አንበጣና እንደ ባህር አሸዋ የሆነ ብዙ ሰዎችም ከእነርሱ ጋር ወጡ። ከብዛታቸው የተነሳ ቁጥር የላቸውም። ከነነዋይ ወጥተው በቤቄ ጤሊያት ሜዳን አንጻር የሶስት ቀን ጎዳና ሄዱ ከላይኛው ቄልቅያ በስተግራ በኩል ባለው ተራራ አጠገብም በቤቄ ጤሊት አንጻር ሰፈሩ ከዚያም ኮሎፍ ረሲን ሰራዊቱን ሁሉ ፈረሰኞችና እግረኞችንም ሰረገላዎችንም ይዞ ወደ ተራራማ ሀገር ሄደ ፌዴንንና ሎደንም ወጋቸው። የሬሳስን ልጆችን ሁሉ በኤሊዋና ግራ አንጻር ባለው ሜዳ የሚኖሩ የእስማኤላዊ ልጆችን ማረካቸው። ኤፍራትስንም ተሻግሮ ወደ መሲጢ ጦሚያ ሄደ። ወደ ባህሩም እስኪደርስ ድረስ በአርባኒ ወንዞች ላይ ያሉ ታላላቅ ከተሞችን ሁሉ አፈረሰ። የቄልቅያም አውራጃ ያዘ፣ ጥላቱንም ሁሉ አጠፋ። በምዕራብም አንጻር በአዜብ በኩል እስከ የአፌት አውራጃ ድረስ ሄደ። የምድያም ልጆች ሁሉ ከበባቸው፣ ከብታቸውንም ዘረፈ፣ ቤታቸውንም አቃጠለ። በስንዴ አዝመራ ጊዜ በደማስቆ ወዳለው ሜዳ ወርዶ አዝመራቸውን ሁሉ አቃጠለ። የላሞቻቸውን የበጎቻቸውን መንጋ ይዘርፏቸው ዘንድ አዘዘ። አምባዎቹንም አፈረሳቸው፣ ልጆቻቸውንም ማረከ፣ ጎልማሶቹንም ሁሉ በጦር ገደለ። ከእነርሱ የተነሳ መፍራትንና ድንጋጤ በባህሩ ዳርቻ በጢሮስና በሲዶና የሚኖሩ በአቂናን በሴርም በሚያምን የሚኖሩ ሰዎች ሁሉ ወደቀ በአስቀሎት በአስቆሎንና በአዛጦንም የሚኖሩ ሰዎችም ከእርሱ መምጣት የተነሳ ፈጽመው ፈሩ። መጽሐፈ ዮዲት ምዕራፍ ሶስት። የሰላም መልእክተኞች እንዲህ ብለው የሰላም መልእክተኞችን ወደ እነርሱ ላከ። እነሆ እኛ የገናናው ንጉሥ የናቡከደጸር ባሮች በፊትህ እንኖራለን። በፊትህም እንደወደደህ አድርገን እነሆ ከተሞችና አንባዎችን ሁሉ እርሻዎችንም ሁሉ መንጋቸውንም የመሰማሪያ ቦታቸውን ሁሉ በጎቻቸውን በፊትም ያንተ ናቸው፣ እንደ ወደደህ አድርግ። እነሆ ታላላቆች ከተሞችን በእነርሱ የሚኖሩ ሰዎች ባረዎች ናቸው። መተህም እንደ ወደደህ አድርግ። እነዚያ ሰዎችም ወደ ሆሎፎርኔስ ደርሰው ይህንን ነገር ነገሩት። እርሱም ወደ መንደራቸው ወረደ። ሰራዊቱም ከእርሱ ጋር ወረዱ። ከፍ ከፍ ያሉ አምባዎችንም ማስጠበቀ። ከእነርሱም የሚረዱትን የተመረጡ ሰዎችን ወሰደ። ወገኖቻቸው ሁሉና እነርሱንም አክሊል ደፍተው እየዘፈኑ በገና እየደረደሩ ከበሮ እየመቱ ተቀበሉት። እርሱ ግን አውራጃዎችን ሁሉ አጠፋ፣ ጣዖቶቻቸውንም ሰበረ። አሕዛብንም ሁሉ ናቡከደጸርን ብቻ እንዲያመልኩ ቋንቋቸውንና ነገዶች ሁሉ አምላክ እንዲሉት እርሱ የሰውን ሁሉ ጣዖት ያጠፋ ዘንድ ታዘዝ ነበረ። በትልቅ በይሁዳ ተራራ አንጻር የገባኤል ዕጣ ወደሚሆነው ወደ ኤሲድራል መጣ። በሴቅቶንም ከተማ በጌባን ሜዳ መካከልም ሰፈረ ለሰራዊቱ ስንቅ ያዘጋጅ ዘንድም በዚያ አንድ ወር ተቀመጠ።